ፖለቲከኛው አደገኛውን እቅድና ሚስጥር ዘረገፉት። ጦርነትን መፈንቅለ መንግስትም ታውጇል በማለት ከአዲስ አበባ ጅን በአፍ የሚያስጨንጉድ አጋልጠዋል። የፖለቲከኛው መረጃ እጅግ አስደንጋጭና ጥብቅ ነው። አክሱም ከተማ ላይ ጄኔራሉ ይፋዊ ጦርነት አውጀዋል የሚሉት እኚሁ ፖለቲከኛም የመፈንቅለ መንግስቱ የመጨረሻ ደረጃ ላይ ደርሰዋል ሲሉም አስጠንቅቀዋል። ሕዝቡን ከኛ ጋር ካልተሰልፋችሁ ወዩላችሁ እያሉ እያስፈራሩ ነው ብለዋል። ሻቢያ ህዝብ በጨፈጨፈበት መድረክ ይቅርታ ተደርጎለታል የሚል ጉዳይ ማንስተዋል በዝርዝር እናስደምጣችኋለን። የፋኖ ኃይሎች በስፋት በሚንቀሳቀሱበት የሸዋ ቀጠናም አንድ ኬንያዊ መታገቱን የኬንያ ዜና ምንጮች ዘገቡ። ኬንያዊውን ለማስለቀቅ የኬንያ ኤምባሲና የኢትዮጵያ መንግሥት ከአጋቾቹ ጋር የሚሊዮን ብሮች ድርድር ማድረጋቸው ታውቋል። ከሚሊዮን ብር ድርድር በኋላ ታጋቹ መለቀቁ ታውቋል። እንመለስበታለን። የአርሲዮን ግድያ በተመለከተ ሪፖርት ቀረበ። ተጨማሪ ግድያ መፈጸሙም ተሰምተዋል። ይህ በእንዲህ እንዳለ የተፈጸመውን ጥቃት የሚያጣራ ቡድን ወደ ቦታው መላኩ ታውቋል። ትሰሙታላችሁ። ትራምፕ በመጨረሻ ማፈገፈጉም የገቡትን ቃል አጠፉ። ትራምፕ ዘለንስኪን ጉድ ሰርተዋቸዋል። ወለድሚን ዘለንስኪ በትራምፕ ድርጊት ከፍተኛ ብስጭት ውስጥ ገብተዋል። ታደምጡታላችሁ። ቻይና ዶናልድ ትራምፕን አስጠነቀቀች። የክርስቲያን ዜጎቿን ጥቃት ችላ ብላለች በሚል የፕሬዝዳንት ትራምፕን በናይጄሪያ ጦር እናዘምታለን ዛቻ ተከትሎ ቻይና አስጠንቅቃለች። በዝርዝር ይዘነዋል ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁ ያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ላሁኑ መደመጥ አለባቸው ያላቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የፋኖ ኃይሎች በስፋት በሚንቀሳቀሱበት የሸዋ ቀጠና አንድ ኬንያዊ መታገቱን የኬንያ ዜና ምንጮች ዘገቡ። ኬንያዊውን ለማስለቀቅ የኬንያ ኤምባሲና ኢትዮጵያ መንግስት ካጋቾቹ ጋር የሚሊዮን ብሮች ድርድር ማድረጋቸው ታውቋል። ከሚሊዮን ብር ድርድር በኋላ ታጋቹ መለቀቁ ታውቋል። በአማራ ክልል ደብረ ብርሃን ከተማ ጥቅምት 18 ቀን 2018 ዓ.ም ም ከስራ ቦታው ታግቶ የነበረ አንድ ኬንያዊ 3 ሚሊ የኬንያ ሺሊንግ ቤዛ ክፍያ ከከፈለ በኋላ መለቀቁ ተዘግቧል። የኬንያ ካቢኔ ጉዳዮች ኃላፊ ሙሳሊያ ሙዳቫዲ እንደገለጹት ሳሙኤል ሙቡጓ የተባለ ግለሰብ በአሳሪው 3 ሚሊዮን የኬንያ ሺሊንግ የቤዛ ክፍያ ከፈጸመ በኋላ ተለቆ ወደ ኬንያ ተመልሷል። ግለሰቡ ከአዲስ አበባ በ120 ኪሎ ሜትር ርቀት ላይ በምትገኘው ደብረ ብርሃን ከተማ አንድ የመስታወት ማሸጊያ ፋብሪካ ውስጥ ስራ አስኪያጅ እንደነበር የኬንያ መገናኛ ብዙሃን ዘግበዋል። ሳሙኤል ሙቡጋ ከታገተ በኋላ በኢትዮጵያ የሚገኘው የኬንያ ኤምባሲ ባለፈው ማክሰኞ ጉዳዩን ለኢትዮጵያ ባለስልጣናት ማሳወቁንና ለማስለቀቅም ድርድር መጀመሩን ገልጿል ተብሏል። በተጨማሪም የኬንያ ኤምባሲ፣ የኢትዮጵያ ኤምባሲ፣ የታጋቹ ቤተሰቦችና አሰሪው ግለሰቡ እንዲለቀቅ በመደራደር መርዳታቸውንና አሰሪው ቪዛውን ከከፈለ በኋላ ሰኞ ጥቅምት 4 ቀን 2018 ዓ.ም መለቀቁ ተዘግበዋል። የኬንያ ካቢኔ ጉዳዮች ጽህፈት ቤት ዛሬ ጥቅምት 26 ቀን 2018 ዓ.ም ሳሙኤል ሙቦጓ በኢትዮጵያ መንግስት በኬንያ ኤምባሲ በድርጅቱና በቤተሰብ ጥረት ተለቋል በማለት ማሳወቁ ተመላክቷል። ፖለቲከኛው አደገኛውን እቅድና ሚስጥር ዘረገፉት ጦርነትም መፈንቅለ መንግስትም ታውጇል በማለት ከአዲስ አበባ እጅን በአፍ የሚያስጨን ጉድ አጋልጠዋል። የፖለቲከኛው መረጃ እጅግ አስደንጋጭና ጥብቅ ነው። አክሱም ከተማ ላይ ጄኔራሉ ይፋዊ ጦርነት አውጀዋል የሚሉት እኚሁ ፖለቲከኛም የመፈንቅለ መንግስቱ የመጨረሻ ደረጃ ላይ ደርሰዋል ሲሉም አስጠንቅቀዋል። ሕዝቡን ከኛ ጋር ካልተሰለፏችሁ ወዩላችሁ እያሉ እያስፈራሩ ነው ብለዋል። ሻቢያ ህዝብ በጨፈጨፈበት መድረክ ይቅርታ ተደርጎለታል የሚል ጉዳይም አንስተዋል። የቀድሞ የትግራይ ክልል ርዕሰ መስተዳደርና የህወሓት ከፍተኛ አመራር የነበሩት አቶ ገብሩ አስራት ጥብቅ ሚስጥሮችን ባጋለጡበት አዲስ ቃለመጠይቅ ተመልሰዋል። ፖለቲከኛው አቶ ገብሩም ባለፈው ሳምንት መጨረሻ ጄኔራል ምግበ ኃይለ ከአክሱም ሐውልት ስር ሆነው በአክሱም ጽዮን እየማሉ የሰጡትን ንግግር ተንተርሶ በሰጡት አስተያየት አዳዲስ ሚስጥሮችን አጋልጠዋል። ከሳምንት በፊት በአክሱም ንግግር ያደረጉት ጄኔራል ምግበይ ከሻቢያ ጋር በትብብር ለመስራት ጥሪ ማቅረባቸው ይታወቃል። ከዚህ በተጨማሪም እጅ ከሰጠን ያጠፉናል ሲሉም ነበር የተደመጡት። ይህን የጄኔራሉን ንግግር ተከትሎም ከቀናት በፊት አስተያየት የሰጡት ፊልድ ማርሻል ብርሃኑ ጁላ ምግበይ እጅ ከሰጠን ያጠፉናል አለም፣ እኛ እንደነሱ ከሃዲ አይደለንም ሲሉም ምላሽ ሰጥተዋል። በዛሬው ዕለት ኤንቢሲ ከተባለም የዜና ማሰራጫ ጋር ቆይታ ያደረጉት አቶ ገብሩ አስራት በበኩላቸው የጄኔራል ምግበይ የአክሱም ንግግር የጦርነት አዋጅ ነው ሲሉ ይገልጹታል። የቲዲኤፍ ጄኔራሎች ያወጁት አዋጅ አለ የሚሉት ፖለቲከኛው በህወት መዝገበ ቃላት ውስጥ ሰላምና ድርድር የሚባል ነገር ጠፍቷል ሲሉ ወንጅለዋል። የትግራይ ክልል አባልነት ሰጪና ከልካይ እነሱ ሆነዋል። የህወት የበላይ አመራሮችና የጦር አበጋ ተጋዞች ሰላም አይፈልጉም። ጄኔራል ምግበይ ግልጽ የጦርነት አዋጅም አውጇል፣ ይህ ሰላም የማይፈልግ መሆኑን ያሳያል በማለት ተደምጠዋል። ቀስ በቀስ እየተንፏቀቀ የነበረው መፈንቅለ መንግስት አሁን ሙሉ በሙሉ የታወጀበት ሁኔታ ተፈጥሯል ሲሉም አክለዋል። የአክሱም የምግበይ ንግግር የጄኔራል ታደሰ መንግስት ላይ መፈንቅለ መንግስት የታወጀበት ዕለት ነው ሲሉም ገልጸውታል። ያለፈው ሳምንቱ የጄኔራል ምግበይ ንግግር ብዙ ያስባለ ሆኗል። ጄኔራሉ በወቅቱ ጄኖሳይድ የምትቃወም ኃይል ሁሉም አማራም ኤርትራም አፋርና ገው ከትግራይ ህዝብና ሰራዊት ጎን እንድትቆም ጥሪ እናቀርባለን ሲሉ ነበር የተደመጡት። አሁን ከኤርትራና ሌሎች ኃይሎች ጋር ለመስራት የወሰንነው ውሳኔ እስካሁን ከወሰናቸው ውሳኔዎች በመልኩ እጅግ የተለየ ነው ሲሉ የቀጠሉት ጄኔራሉ እንዲህ ሲሉም ያክላሉም፣ ይህን እጅግ የተለየ ውሳኔ በማያዳግም ሁኔታ ነው የምናስፈጽመው። እኛ ያለንበት የጂኦግራፊ አቀማ ለማመጥ በህግ የኢትዮጵያ ሉዓላዊ ግዛት እንደሆነ እናውቃለን። ነገር ግን ከኤርትራ መንግስት ጋር መተባበር ግድ ይላል። ስለዚህ ይህን ከግምት ውስጥ በማስገባት ሻቢያ ሊያግዘን ይገባል በማለት ተናግረዋል። ለሁለታችንም ህልውና በጋራ የምንቆምበት ጊዜ ላይ ነን የሚሉት ምግበይ የትግራይ ጦር ራሱን ለመከላከል ሙሉ ዝግጅት አድርጓል ብለዋል። ይህ ንግግራቸው ታዲያ በአቶ ገብሩ አረዳድ መፈንቅለ መንግስትና የጦርነት አዋጅ በሚል ተገልጧል። አቶ ገብሩ ሻእቢያና ቀይ ባህርን በተመለከተ ባነሱት ሀሳብ ደግሞ የሻቢያ ቋሚ ፖሊሲ ኢትዮጵያን ማፍረስና ትግራይን ማድቀቅ ነው ያሉም ሲሆን ምንም ስጋት እንዳይኖርበት ማድረግ ነው ብለዋል። ከቀይ ባህር በ60 ኪሎ ሜትር ርቀት ላይ ነው የምንገኘው። ሚሳኤል ሳንጠቀም በመድፍ ብቻ ቀይ ባህርን ልንመጠብጠው እንችላለን የሚል አነጋጋሪ አስተያየት ሰጠዋል። የአርሲ ተጨማሪ የኦርቶዶክሳውያን ግድያ ሲፈጸም አጣሪ ቡድን ወደ ቦታው አቅንቷል። በኦሮሚያ ክልል ምስራቅ አርሲ ዞን በአንድ ሰሞን ከተፈጸመው ግድያ ከምስ በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ላይ ተጨማሪ አዲስ ግድያ ተፈጽሟል። አዲሱ ጥቃት የተፈጸመው በምስራቅ አርሲ ሀገረ ስብከት በመርቲ ወረዳ ሲሆን አምስት የኦርቶዶክሳውያን ክርስቲያኖች ተገድለዋል ተብሏል። የተፈጸመውን ግድያ በተመለከተ የምስራቅ አርሲ ሀገረ ስብከት ለቤተ ክርስቲያኗ ባቀረበው ሪፖርት አምስት ሰዎች ተገድለው ዙሪያውም ሶስት ደግሞ መታገታቸውን አረጋግጧል። ግድያው የተፈጸመው በምስራቅ አርሲ ሀገረ ስብከት በመርቲ ወረዳ ልዩ ስሙ ጋይ ቅዱስ ጊዮርጊስ በተባለ ቦታ ጥቅምት 24 ቀን 2018 ዓ.ም በግብርና ሥራ ላይ በተሰማሩ ምዕመናን ላይ ነው። በዕለቱ ከቀኑ 7 ሰዓት አካባቢ ባጨዳ ላይ በነበሩ አምስት አርሶ አደር የሆኑ ኦርቶዶክሳውያን ላይ ጭካኔ የተሞላበት ግድያ መፈጸሙን ሀገረ ስብከቱ አስታውቋል። ኦርቶዶክሳውያን ላይ ያነጣጠረ ግድያ መፈጸሙን በምስራቅ አርሲ ዞን ሀገረ ስብከት የመርቲ ወረዳ ቤተ ክህነት ጽህፈት ቤት ለቅዱስ ሲኖዶስ በጻፈው ደብዳቤ ለሀገረ ስብከቱ አሳውቋል። ሀገረ ስብከቱም በክስተቱ አሳሳቢ ደረጃ ላይ የደረሰ በመሆኑም ከቅዱስ ሲኖዶስ ጀምሮም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አፋጣኝ መፍትሄ እንዲሰጥ ጠይቋል። በተከታታይ ጥቃት በተፈጸመባቸው ምስራቅ አርሲ ወረዳዎች ያለውን ነባራዊ ሁኔታ እንዲያጠናም የቤተ ክርስቲያኗ ቋሚ ሲኖዶስ ልዩ ትኩረት ሰጥቶ ውሳኔ ያሳልፏል ተብሏል። በንጹሃን ላይ የተፈጸመውንና እየተፈጸመ ያለውን ግድያ፣ አካላዊና ስነ ልቦናዊ ጉዳትና መፈናቀል በአጠቃላይ ሁኔታ የሚያጠና ቡድን ወደ አካባቢው ማቅናቱ ተገልጿል። ሲኖዶሱ በምስራቅ አርሲ ሀገረ ስብከት በተለያዩ ወረዳዎች የሚፈጸም ጥቃት ከዚህም ቀደም የነበረ ቢሆንም በጥቅምት ወር በተከታታይ የተፈጸመው ግድያም የከፋ ነው ብሏል። በአርሲ ለአመታት በኦርቶዶክሳውያን ላይ ያነጣጠረ ግድያም በተደጋጋሚ መፈጸሙ የሚታወስ ሲሆን በመቶዎች የሚቆጠሩ ንጹሐን መገደላቸውና በርካታ ቤተ ክርስቲያኖች መቃጠላቸውን የቤተ ክርስቲያኗ መረጃዎች ያመላክታሉ። የምስራቅ አርሲ የአገረ ስብከት አስተዳደር ጉባኤ በክስተቱ ጉዳት ለደረሰባቸው ወገኖችና ቤተሰቦቻቸው ድጋፍ አሰባሳቢ ኮሚቴ እንዲዋቀር ወስኖ እንቅስቃሴ መጀመሩ ተገልጿል። በተመሳሳይ የኢትዮጵያ የሃይማኖት ጉባኤ በአካባቢው በተከታታይ የተፈጸመውን ግድያ የሚያጠና ቡድን መላኩን አስታውቋል። ጉባኤው በምስራቅ አርሲ ዞን በጉናም፣ በመርቲም፣ በሸርካም እና በሆሎንቆ ዋቢ ወረዳዎች በኢትዮጵያ ኦርቶዶክስ ቤተ ክርስቲያንና ሌሎች የሃይማኖት ተቋማት አማኞች ላይ በቅርቡ የተፈጸሙ ጥቃቶችን የሚያጣራ ቡድን ወደ ስፍራው መላኩን ዛሬ አሳውቋል። ቡድኑ ይህንኑ የማጣራት ስራ አጠናቆ የመጨረሻ ሪፖርቱን ሲያቀርብ መግለጫና ማብራሪያ እንደሚሰጥ ጉባኤው አንዳንድ አካላት ከግምትና ካልተሟላ መረጃ በመነሳት በማኅበራዊ መገናኛ ዘዴዎች ላይ የሚያሰራጯቸው መረጃዎች የቡድኑን የማጣራት ሂደት ይጎዳሉ በማለት አስጠንቅቋል። ይሁን እንጂ በማኅበራዊ መገናኛ ዘዴዎች ተሰራጩ የተባሉት መረጃዎች ምን እንደሆኑ የሃይማኖት ተቋማት ጉባኤው አልጠቀሰም። የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የተፈጸመውን ግድያ በማውገዝ የኦርቶዶክሳውያን ጥቃት ይቆም የሚል ዓለም አቀፍ ዘመቻ ጀምረዋል። ትራምፕ በመጨረሻም አፈገፈጉም፣ የገቡትን ቃልም አጠፉ። ትራምፕ ዘለንስኪን ጉድ ሰርተዋቸዋል። ወለድምነ ዘለንስኪ በትራምፕ ድርጊት ከፍተኛ ብስጭት ውስጥ ገብተዋል። ከውራት በፊት አደገኛውን መሳሪያ ለዩክሬን ለመስጠት ቃል የገቡት ትራምፕ በመጨረሻም ወደ ኋላ ብለዋል። ትራምፕ ላሁኑ ዩክሬንን ቶማሃውክ ሚሳኤል የማስታጠቅ እቅድ የለኝም በማለት መደመጣቸው ዘለንስኪን አስቆጥቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዩክሬንን ከሩሲያ ጋር በሚደረገው ጦርነት የምትጠቀምባቸውን የረጅም ርቀት ቶማሃውክ ክሩዝ ሚሳይሎች አሁን ላይ የማቅረብ እቅድ እንደሌላቸው አስታውቀዋል። ፕሬዚዳንት ትራምፕ እሁድ ዕለት ለጋዜጠኞች እንደተናገሩት የዩክሬኑ አቻቸው ቮሎድሚር ዘሌንስኪ የጠየቁትን ሚሳይል የመስጠት ስምምነት አሁን ላይ አይሆንም፣ በእርግጥም አሁን አይደለም በማለት ውድቅ አድርገዋል። ሆኖም ግን አቋማቸውን ሊለውጡ እንደሚችሉም እድል እንደሚኖር አመላክተዋል። ፕሬዚዳንቱ ሚ ሚሳይሎቹን ለመስጠት ፍቃደኛ ያልሆኑበት ዋና ምክንያት ጦርነቱ ይበልጥ እንዳይባባስ ለማድረግ በማሰብ እንደሆነ በመግለጽ ነው። ትራምፕ ሦስት ዓመት ያለፈው ይህ ግጭት ለሁለቱም ሀገራት አስቸጋሪ ጦርነት እንደሆነ ገልጸው አንዳንዴም እንዲዋጉት መተው አለብህ በማለት ግጭቱን ሀገራቱ ራሳቸው የሚፈቱበት ጊዜው አሁን እንደሆነ ተናግረዋል። የረጅም ርቀት ቶማሁክ ክሩዝ ሚሳይሎች እስከ 2500 ኪሎ ሜትር የሚደርስ የጥቃት ርቀት ያላቸው ሲሆን ሲሆን ዩክሬን ከተሰጣት ሞስኮን ጨምሮ በሩሲያ ግዛት ውስጥ የሚገኙ ቁልፍ ኢላማዎችን ለመምታት የሚያስችል አቅም ይኖራታል። ሚሳይሉ ከመሬት ከ50 ሜትር እስከ መቶ ሜትር ከፍታ ድረስ ዝቅ ብሎ መብረር የሚችል ሲሆን ለአየር መከላከያ ስርዓቶች ቁጥጥር አስቸጋሪ መሆኑም ተነግሯል። ኪየቭ እነዚህ የረጅም ርቀት የጦር መሳሪያዎች ፕሬዚዳንት ፑቲንን ወደ ድርድር ጠረጴዛ ያመጣሉ ብላ ታምናለች። ሩሲያ በበኩሏ ቶማሃውክ ሚሳይሎች ለዩክሬን መሰጠቱም ከአሜሪካ ጋር ያለውን ግንኙነት እንደሚያበላሽና ግጭቱን ወደ አዲስ የማባባስ ደረጃ እንደሚያሸጋግራው በተደጋጋሚ አስጠንቅቃለች። ፕሬዚዳንት ፑቲን ሩሲያ ለቶም ሐውቅ ጥቃት የምትሰጠው ምላሽ እጅግ ጠንካራ፣ ምናልባትም ከዚያም በላይ አውዳሚ ይሆናል ብለዋል። ትራምፕ ከኔቶ ዋና ጸሐፊ ማርክ ሩት ጋር ከሳምንት በፊት በተገናኙበት ወቅት አሜሪካ ሚሳይሎችን ለኔቶ አባላት በመሸጥ እነሱ ደግሞ ለዩክሬን እንዲያስተላልፉ ስለሚፈቅድ እቅድ ላይ መወያየታቸው ይዘገብም ፕሬዚዳንቱ ላሆኑ እቅዱን አልተቀበሉትም ተብሏልም። ቻይና ዶናልድ ትራምፕን አስጠነቀቀች። የክርስቲያን ዜጎቿን ጥቃት ችላ ብላለች በሚል የፕሬዚዳንት ትራምፕን በናይጄሪያ ጦር አዘምታለሁ ዛቻ ተከትሎ ቻይና አስጠንቅቃለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቅዳሜ ዕለት ናይጄሪያ በክርስቲያን ዜጎቿ ላይ የሚፈጸም ስቃይን ችላ ብላለች በማለት ወታደራዊ እርምጃ እንደሚወስዱ መዛታቸው ይታወሳል። ፕሬዚዳንት ትራምፕ በቱሩዝ ማህበራዊ ሚዲያቸው ላይ በጻፉት መልእክት ላይ ክርስቲያኖች በናይጄሪያም የመኖር ህልውናቸው አደጋ ላይ ወድቋል ብለዋል። አሜሪካ እንዲህ አይነት ግፍ ሲፈጸም ዝም ብላ ትመለከትም ያሉት ትራምፕ የመከላከያ ሚኒስቴር ለወታደሩ እርምጃም እንዲዘጋጅ ማዘዛቸውን ተናግሮ ነበር። ይህን ተከትሎ ቻይና በናይጄሪያ የውስጥ ጉዳይ የሚደረግን የውጭ ጣልቃ ገብነት እንደማትቀበል ገልጻለች። ቤጂንግ ናይጄሪያን ለእድገት የምታደርገውን ጥረት ትደግፋለች፣ በናይጄሪያ በሰባዊ መብትና በሃይማኖት ስም የሚደረግን የውጭ ጣልቃ ገብነት አጥብቃ ታወግዛለች በማለት ለፕሬዚዳንት ትራምፕ ዛቻ መልስናም ማስጠንቀቂያ ሰጣለች